ለሄድ ቦታ ለየት ብሎብናል። ቤተሰብ እንግዲህ በጣም ይገርማቸዋል። ዛሬ ደግሞ ያው የምታቋት ስሟ ራሱ መጥራት አስጠልቶኛል። የምታቋት ሴትዮ ዛሬ እንግዲህ አብርሃም ቤት ነች። ከዛ ሁናን መሰለ ሙዚቃ የለቀቀችው ይሄ ሁሉ ሩታ ነው መሰለኝ። እንደዛ አይነት ነገሮችን የምታደርገው እሷን ለማስቀናት እሷን በቃ ጠግባ እንደሄደች አድርጋ ምናምን ነው እያደረገች ያለችው። እና እኔ በጣም ነው ያሳዝናል። እኔ ዛሬ እንግዲህ ከ ከአንዳቸውን ከምንድን ነው ስሙ ከአብርሽ ጓደኛ አንዳቸውን ደውዬ አናግረውና ትሰማላችሁ ማለት ነው ቤተሰብ። እዛ ምን እንደሚፈጠር ምን እየተፈጠረ እንደሆነ እስቲ እንሰማ ሁላችንም ማለት ነው። እኔ እንጃ ብቻ በጣም የሚደብር ነገር ነው እየተሰራ ያለው። ብቻ ሩታዬ ባለሽበት ሰላም ሁኝልኝ ነው የምለው። እንግዲህ ትላንት አይታችኋል። እስቲ እንደውልና እንሰማለን። እስቲ ምን እንደ ጓደኛው ጋር እንደውለው። ሄሎ፣ ሄሎ፣ ይቅርታ የሆነ ሰው ነው ስልክን የሰጠኝ እኔ ትዕግስት ነኝ። ጓደኛ ነው የሰጠኝ ስልክን። ፈቃደኛ ኮንክ አንዳንድ ጥያቄዎችን ያው አብርሃም ጓደኛህ ነው። እስቲ አንዳንድ ጥያቄዎችን ብጠይቅህና ብትመልስልኝ ደስ ይለኛል። እሺ፣ ችግር የለም፣ ይቻላል። ኦኬ፣ እሺ፣ እንዴት ነው ዛሬ እንግዲህ። ሄርሜ ትላንትና ሄርሜላ ከእናንተ ጋር ነበረች አይደለም? አዎ፣ አዎ እኛ ጋር መታ ነበር። እሺ፣ እና እንግዲህ ቤት ውስጥ ከ አብርሽ ከምታደርጋቸውን ነገሮች ናምናም እያየን ነበር። ብዙ የሚያስደስት ነገሮች አደለም ታሳይ ነበር። ኦኬ፣ በጣም ያሳዝናል። አብርሽ ራሱ ነው በቃ እንደዚህ የሚያደርገው ፊት እየሰጠን እንጂ፣ እቺ በጣም የምታስጠላ ልጅ ከአብርሽ ራሱ አልወርድም ብላለች። ዛሬ እንግዲህ ያው ቲክቶክ ለቃለች አደለን? እዛ ሆና ነው፣ እዛ ሆና ነው እናንተ ጋር ሆና ነው ወይስ ቤቷ ሄዳ ነው? እኛ ጋ መጣ እናንተ ጋር ጋር ሩታ እንድታዩ አርግሳ አንዳንድ ማስተላለፍ የለባቸው መልእክቶች እያለቀሽ ነበር ትክል በጣም ያሳዝናል በጣም ነው ያዘንኩት እግዚአብሔርን እና አሁን እናንተ ምንድን ምንድን ነው የሚሰማችሁ እንደዚህ ከሷ ያው የሩታ አልጋ ላይ ስትቀመጥ የሩታ ሶፋ ላይ ስትቀመጥ እናንተ ትንሽ አትናገሯትም እናንተ ትንሽ መናገር እኮ ፈልጋለን ግን ያው አብርሃምም ጓደኛችን ነው እሱንም ላለማስከፋት ምናምን ብለን ነው እንጂ ከሩታን በጣም ነው ስለ ሩታ በጣም ነው የሚከፋው። ኦኬ ያው አብርሃም እናንተ ያው ጓደኛችሁ ስለሆነ ሄርሜላን ደግሞ ስትናገሯት ሊከፋው ይችላል። በጣም ያሳ እ በጣም ማናገር የምፈልጋችሁ ብዙ ነገሮች ነበሩ ሄርሜላን ማለት ነው። በጣም ያሳዝናል። እናንተ ግን እንደዚህ እንትን ማለት የለባችሁ። መናገር ያለባችሁን ነገር መናገር ነው ያለባችሁ። ለምን እነዚህ ልጆች የመጨረሻ እየተለያዩ ነው ያሉት። እንግዲህ ሩታም ያው ቤተሰቦቿ ጋር ሄዳለች። በጣም ነው የምታሳዝነው። ይህን ይሄን ነገር እያያችሁ እናንተ ማለፍ የለባችሁም ነበረ። አይ እኛ ኮን ከዚህ አናግረው ነው ነበር፣ ግን አዲስ አብርሃም ማለት ነው አዎ እች ማ የሆነ ነገር ማ አድርጋበታለች። እሱ እንግዲህ በደንብ አላወቅም፣ ግን ለሄድ ምን ያለው ቦታ ለየት ያለ ሆኖ ብላል። ለሄ ምን ያለው ቦታ ለየት ብሎ ብላል። ያነሷ የሚያሳያታች ነገሮች ምናምን ነገር ተለይቶ ብላል። በጣም ያሳዝናል። በጣም ያሳዝናል። እግዚአብሔርን በጣም ነው የሚያሳዝነው። እኔ እንደዚህ አይመስለኝም ነበር አብርሃም ግን በቃ የሚያደርገው ነገር ሁሉ እኔ ጤነኛ አይመስለኝም። እግዚአብሔር እንደው ተባብራችሁ እራሱ ወደ ጸበል ብትወስዱት ጥሩ ይመስለኛል። እውነት በሚያደርገው ነገር ትክክል ብለሻል። እንግዲህ አይ አብርሃም እንግዲህ እንደዚህ ሚስቱን የገዛ ሚስቱን እንግዲህ እናቱ ጋር አስቀምጦ ነው እንግዲህ እንደዚህ እየሆነ ያለው እና ይሄ የቤት ጫማ ታደርጋለች፣ ብጃሞቿን ታደርጋለች የሚባል ነገር ሰምተን ነበር። ግን ይህ ነገር እውነት ነው ወይስ እንዴት ነው? አብርሃም ዝም አለ ስትለብሰውከዛም አልፎ ቤት ውስጥ መጣ፣ ቡና ታፈላለች፣ ቤት ውስጥ አብሮ ይላፋሉ። ብዙ ነገሮች ምናየው ይላፋሉ። እንዲህ እንዲህ ማለት ስለሚከብድ ነው እንጂ በስመ አሙነ ቅዱስ። ግን አብራ ምንም አይመስለውም እንደዚህ ስታደርግ? አይ ምን ይመስለዋል ብለሽ ነው። እንግዲህ የሆነ ነገር ተይዟል። እሱ ፈልጎት አይመስለኝም፣ ፈልጎትም አይደለም እንደዚህ የሚያደርገው ነት። በጣም ያሳዝናል። እውነት እኔ እንጃ አላውቅም፣ ብቻ መልካሙን ያሰማን እንጂ። እንግዲህ እናንተ መምከር አለባችሁ በጓደኝነት። እንግዲህ እናንተ ጓደኞቹ ናችሁ። እስቲ ምከሩት በደንብ አድርጋችሁ፣ እስቲ ከእሱ አንድ ርቅ እስቲ አድርጉት። በቃ እውነት አቅማችንን እናደርጋለን። አዎ ምከሩት፣ እውነት ለማንኛውም እሺ ወንድሜ አመሰግናለሁ ስለነገርከኝ። ነው ሁሉም ነገር ያው እናንተ ጓደኛ ስለሆናችሁ ድብቅ ድብቅ ታረጋላችሁ። ብቻ ይሁን፣ አመሰግናለሁ። ቴንክዩ። እሺ ወንድሜ፣ እሺ አባቴ፣ እሺ ቴንክዩ ሶ ማች። እሺ እንግዲህ ቤተሰብ አይታችኋል። ጓደኛ ከነሱ ውስጥ አንደኛውን ያወራው ግን ስም አልጠቅስም። ያው ስሙን በድምፁ ትገምቱታላችሁ ማለት ነው ሰምታችኋል እንግዲህ ሁሉን ነገር። በጣም የሚያሳፍር ነገር እያደረገ ያለው ቤት ውስጥ ልፍ ያው ምናምኑ ይሄ የሩታ ልብስ መልበስ፣ ጫሟን የቤት ጫማዋን መልበስ ምናምን ይደብራል። በጣም ማይደረግ ነገር ነው እያደረገች ያለች ማለት ነው። ለማንኛውም ቤተሰብ እግዚአብሔር ድቦና ይስጣት ነው ምለው፣ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ ወዳችኋለሁ። ቻው ቻው።